ከቅዱስ ያሬድ የዜማ ምልክቶች ውስጥ ቅናት ምስጢራዊ ፍቺው ምንድን ነው አልክ። አስታወሰችህ ቅናት ነው ያለ ማለት ነው። እሺ ወደ መልሱ ምንድነው? ቅናት ምልክቱ የሚያመለክተን አይሁድ ጌታችንን በቅናት ምክንያት ሰቅለው እንደገደሉት ሰቅለው። በትክክል ተመልሷል። በትክክል ተመልሷል። በኢትዮጵያ

ሂደቱ በጣም አሪፍ ነበረ። ከኛ መሳተፍ ከጀመርንበት ዙር ጀምሮ እስካሁን ያለው ሂደት አሪፍ ነበረ። በተቻለ መጠን ከዚህ በፊት የተነሱ ጥያቄዎችን፣ ሌሎች ሰመቶች ሲወዳደሩ የነበሩ ጥያቄዎችን በማየት በዛ መሰረት ለማንበብ ጥረት አድርገን ነበረ። የቻልነውን ያህል ሞክረን ነበር። እግዚአብሔር ፈቅዶ እንግዲህ የሶስተኛ ደረጃው ያስችላል ማለት ነው። ድባቡ ጥሩ ነበር። ማለትም ከውድድር መንፈሱ ይልቅ የትምህርት መንፈሱ ከፍ ብሎ የሚታይበት ነበር። እኛም ደግሞ ምን ያህል እንዳወቅንና ምን ያህል እንደሚቀረን በዚህ ውድድር ተመልክተንበታል። ያው በሰሜን ትምህርት ቤታችን በሚገኘው ቤተ መጽሐፍት በመገኘት የተለያዩ ከመዝሙርና ኪነጥበብ ጋር የተገናኙ መጽሐፍትን በማንበብ እንዲሁም ደግሞ መምህሮቻችንን በመጠየቅ ታሪክ ነክ የሆኑትን ነገሮች እነሱን በመጠየቅ አባቶቻችን ሊቃውንትን በመጠየቅ አሳልፈናል ማለት ነው። ዝግጅታችን በእውነቱ ያው እዚህ ጋር እንደርሳለን ብዬ አልጠበቁም ነበር። ድንገተኛ ነበር። ሰዓቱ ስንገባም ራሱ ግጁ አልነበረም። ለዚህ ላደረሰን እግዚአብሔር ይመስገን። ደስታ እጅ በጣም ደስ ነው ያለን በእውነቱ፣ በእኛ ጥረት ሳይሆን በሰማዊቱ ቻርነት ነው እንደዚህ እየደረስ ነው። እና ደስታችን እውነት ውድድር የለውም። ደስ ነው ያለን። በእርግጥ በዋነኝነት ያገኘንበት ነገር ቢኖር በብዛት አብዛኛው ሰዎች ዝማሬ ሲባል ከዜማነቱ እና ወጥቶ ከሚቀርበው ነገር ከሸበው፣ ከጨበው ለዛ ከምናደርገው ጥንቃቄ ውጭ ሌሎች ከጀርባ ያሉትን ዲቴሎች ያላቸው ትርጉሞች፣ ምንጮች፣ ታሪካዊ ይዘታቸው ምን እንደሆነ አያት አብዛኛው ሰው ማለት ነው፣ እኔን ጨምሮ እና ለጥያቄና መልስ ውድድሩ በመዘጋጅበት በነበረበት ጊዜ የተለያዩ ሶርሶችን ሳገላብጥ መጽሐፍቶችን በቻልኩበት መጠን ለአንበብ ስሞክር ነበር እና ለዛ ዝግጅት በማድረግ ደግ ስታነባቸው የነበሩት መጽሐፍቶች ስለ ዝማሪ ያለኝን እውቀት፣ እንዲሁም ደግሞ ስለ ሌሎች ቤተክርስቲያን በቤተክርስቲያን ዙሪያ ስለሚገኙ ነገሮች ቅዱሳን፣ ስዕላት፣ ቅዳሴ ወዘተ ብዙ እውቀቶችን እንዳካበት አድርጎኛል እና የማንበብ ልምዴንም በአንድ ደረጃ ከፍ ዳረግ አድርጎኛል። ያው እኛ እንደተመለከተው እንግዲህ በጣም መልካም የነበረ መልካም ጊዜ ነበረን፣ ጊዜ ቦታ ነበረን። በዛም ውስጥ ብዙ ነገሮችን አትሶሰናል። ከውድድሩ በተጨማሪ እውቀታችንን በደንብ እንድንይዝ ምን አይነት መስመር ልንይዝ እንደሚገባ አሳውቀናል። እና ሁሉም ሰንበት ትምህርት ቤት መዝሙርና ኪነ ጥበብ ክፍል አለው። ስለዚህ ያ ደግሞ እንዲጠነክር አባላቱንም ለማጠንከር በእውቀትን ለመምላትም ይህንን ነገር በንቁ ተሳትፎ እንዲሳተፉት አባላቱን እንዲቀሰቅስል መልእክታችንን እናስተላልፋለን። ምዕመናንም እንዲሁ እውቀታቸውን ለመገንባት ይጠቅማልና መጥተው እንዲካፈሉ ስል ብዙ ጥቅም ያገኘ ነው። ለምሳሌ እኔ እዚህ መጥቼ ተወዳድረን ስንሄድ መንፈሳዊ ቅዳት ነበረ ሲያድርብን ነበረ። ምክንያቱም ብዙም የማናቃቸው ጥበቦች ብዙ ነገር አይተናል እና ሄደን መጽሐፍት እንድናነብ ነገር እንድና አድርጎናል። መንፈሳዊ ቅዳት መሳደረብን በጭር ያው ቅዱሳን አባቶቻችን በኪነ ጥበቡና በመዝሙሩ በዝማሬው ያደረጉልንን ጉል ተሳትፎ በደንብ አድርገን ተረድተንበታል። ማለት እኛ የምናውቀው በትንሹ ማርያም ፊደል ብለን ነው ምንወጣው ነገር ግን ብዙ እውቀትን አውቀናል። ይህ ውድድር እንዳየኑ ጥሩ ነው። ማለትም አብዛኞቻችን ተምረንበታል፣ ብዙ የማናቃቸውን ነገሮች አውቀንበታል። እንደዚሁ ደግሞ ተጠናክሮ እንዲቀጥል ሰፋ ያለ ፕሮግራም ይዞ ማለትም ረዘም ያለ ጊዜ ይዞ ብዙ ሰንበት ትምህርት ቤቶችን እንዲሁም ደግሞ ከምእመናን ከማህበራት የሚመጡ የተለያዩ ሰዎችን በመጋበዝ ጥያቄዎቹንም እንደዚህ ከተለያዩ ወጣ ወጣ ያሉትንም ቢሆን ጨምሮ በማሳተፍ ቢሆን እብላለሁ። እሺ ያው ቢስተካከል ሳይሆን ቢቻል ቢቻል ደብራት ይበዙ፣ ጥሩ ነው። ከዛም በኋላ ደግሞ ያንስ ስኮፑ ያንስ ባይበዛ በሰዓቱኛ እንዳገጠኝ ከየትኛው እንደምናነብረ ዝግጁ አለበለም ያንስ ስኮፕ ጠብ ቢኖሮ ውድድሩ በጣም ይፋፋም ነበር ብዬ አስባለሁ ቢስተካከል እና ደግሞ ያው በዚሁ በጥያቄና መልስ ውስጥ ምዕመናን የሚሳተፉበት መልስ የሚመልሱበት የራሱ የሆነ ነገር መንገድ ቢዘጋጅ ደግሞ መልካም ነው ብዬ አስባለሁ። በሰዓቱ ያወቁት ልጆች ያው እያበረታቱን ነበር። ማቴሪያሎችንም ሲሰጡን የነበሩት እነሱ ነበሩ። ጻሩ ያለው ይሄ ነው። እኛ ወደዚህ ከላኩበት ቀን ጀምሮ ሂደቱ እንዴት እንደነበረ ይጠይቁን ነበረ። ሪፈርም ማድረግ የሚፈልጋቸው መጽሐፍቶች ካሉ ያው ፍራቻችን ፍራቻ ምናምን ካለ እንድረጋጋ ምናምን ነገር ፍርሃቱ እንዴት አድርገን እንደምናልፈው ምናምን ምክር እና ሀሳብ ይሰጡ ነበረ። የመጀመሪያ ጊዜ የተሳትፈንም እንዳለፍን ከነገርናቸው ጊዜ ጀምሮ መጽሐፍትን በመጠቆም እንዲሁም በሌሎች ነገሮች ያገዙ ነበር። ከዛ ባለፍም ደግሞ በተለያዩ የትምህርት ቤታችን ማህበራዊ ድረገጾች ላይ ለእኛ ማበረታቻ መልክቶችን በመጽሐፍና በተለያዩ መንገዶች እያበረታቱን እስከዚህ ድረስ ቆይቷል። በተቻላችሁ መጠን ይህን እድል ስታገኙ እሺ ብላችሁ ተቀበሉ። ወደኋላ አታፈገፍጉ። ምናልባት የፈሩ ካሉ ማለት ነው። ሲጠየቁ አይ ይቅርብ የሚሉ ካሉ መጥቶ ቢወዳደሩ ጥሩ ነው። አንደኛም ሰንበት ውጤታቸውንም እንዲታወቅ ያስደርጋሉ። በአካባቢያቸው ያለው ሰንበት ተማሪ እንዲበዛ ትምህርት እንዲማሩም ስለሚሰበሰብ ማለት ነው። እንደዚህ አይነት ጉባኤዎች ለጠቅላላ ሕዝበ ክርስቲያን፣ ለመላው ሕዝበ ክርስቲያን እንኳን አደረሳችሁ መልካም በዓል። እሺ እግዚአብሔር አምላክ እንኳን አዲስ ዘመንን ሰጠን ጨመረልን በአዲሱ ዘመን ሁላችን ልባይታል ወደ እግዚአብሔር የምንመለስበት እንዲሁን ያድርግልን እላለሁ። ቀሪው ዓመት የሰላም የጤና እንዲሆንላችሁ ለሁላችሁም እንመኛለን። ለመላው የክርስትና እምነት ተከታዮች እንኳን ለአዲሱ ዓመት በሰላም አደረሳችሁ። ለመላው የክርስቲያን ተከታይ ሁሉ እንኳን በሰላም አደረሳችሁ። እኔ ደግሞ ለመላው የፍሬ ሃይማኖት ሰንበት ተማሪ እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ።